ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት ሀያ ሁለት ሺ አስራ ሰባት ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። አብን በሚል ስም በበለጠ ሞላ የሚመራው ስብስብ የህክምና ባለሙያዎችን የስራ ማቆም አድማ ተቃውመዋል። የቅዱስ ሲኖዶስ ምልአተ ጉባኤ ሶስት ጳጳሳት አስተምሯቸውን አስመልክቶ ያቀረቡትን ይቅርታ መቀበሉን አሳውቀዋል። አዲስ የተመሰረተውና የወልቃይት ቀጠናን ያካተተው ግዙፍ ኮር አመራር መርጠዋል። ከባድ ውጊያዎች እየተካሄዱ ነው። ዝርዝር የጦር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 አብን በሚል ስም በበለጠ ሞላ የሚመራው ስብስብ የህክምና ባለሙያዎችን የስራ ማቆም አድማ ተቃወመ። የበለጠ ሞላ አብን ላለፉት ዓመታት የብልጽግናን አፈና፣ ግድያ፣ መሳደድ፣ ማስራብና ማፈናቀልን እውቅና ሲሰጥና በአማራ ስምም ሲነግድ ኖሯል። ትናንት ማምሻውን የጤና ባለሙያዎችን የመብት ጥያቄና ያለመመለሱን ተከትሎ በፈጸሙት የስራ ማቆም አድማ ዙሪያ መግለጫ አውጥተዋል። በመግለጫውም የጤና ባለሙያዎችን የስራ ማቆም አድማ አላስፈላጊነትና የመንግስትን የማሰር የማሳደድ ነጻነት አሳይተዋል የታሰሩ ሰዎች ይፈቱ ለማለት እንኳን መታሰራቸው አግባብ አይደለም ከማለት ይልቅ መንግስት ሆደ ሰፊ ሆኖ ያሰራቸውን ይፍታ በሚል ነው የገለጸው። እነበለጠ ሞላ የህክምና ባለሙያዎችን እንቅስቃሴ የሙያ ስነ ምግባር መርሆችንና የሞራል ኃላፊነቶችን በሚያከብር አግባብ እንዲሆኑ ክቡር የሆነውን የሰው ልጅ ህይወት ከመታደግ አንጻርም የተደነገጉ ህግጋትን ባለመጣስ እንዲተገበሩና ቀደም ሲል የተስተዋሉ ክፍተቶች እንዲታረሙ ሲሉ ከብልጽግና በላይ ሀኪሞቹን አስጠንቅቀዋል ይህ ሁኔታ እንዳይፈጠር ሐኪሞቹ ለረጅም ጊዜያት ሲያሳስቡ እንደነበር የሚታወቅ ሲሆን ጥያቄያቸውን የሚመልስ መንግስት ባለመኖሩ ነው ወደዚህ እርምጃ የገቡት። በመሆኑም ውሻ በበላበት ይጩኋል እንዲሉ እነበለጠ ሞላም ጌቶቻ ያስደነገጡትን ሐኪሞች ከሙያ ስነ ምግባራችሁ ወጥታችሁ የስራ ማቆም አድማ ማድረጋችሁ ልክ አይደለም በሚል ለማሸማቀቅ ሞክረዋል። የሀኪሞቹን የዳቦ ጥያቄም ለማድበስበስ ጥረዋል። ጥያቄያቸውን በሰላማዊ መንገድ የገለጹት ሐኪሞች አብን ጥያቄያችሁን በሰላማዊ መንገድ ጠይቁ ሲል የብልጽግና ባለስልጣናት ሐኪሞቹ አመጽ እየቀሰቀሱ ነው በሚል ለሚፈጽሙት እስርና ወከባ አጋዥ የሆነ መግለጫ ሰጥተዋል በሌላ በኩል የአማራ ማህበር በአሜሪካ የአማራ ፌዴሬሽን በሰሜን አሜሪካ ፋና እና አለም አቀፍ የአማራ ንቅናቄን ጨምሮ 35 በአማራ ጉዳይ የሚሰሩ ማህበራት ከአገዛዙ ጋር የተሰለፉትን የአብን አመራሮች የሚያወግዝ መግለጫ አውጥተዋል በመግለጫቸው በአብን ስም የብልጽግና አገልጋይ የሆኑ ጥቂት ግለሰቦች በቅርብ እያደረጓቸው ያሉ ንግግሮችን እና እያወጧቸው ያሉ መግለጫዎችን እናወግዛለን ያሉ ሲሆን እነዚህ ግለሰቦች የአማራን ህዝብ አይወክሉም ብለዋል። በዚህ በበለጠ ሞላ የሚመራው ስብስብ ውስጥ ያሉ አካላት በአማራ ላይ የታወጀውን ጦርነት የደገፉና የመሩ በጎረቤት ሀገራት ላይ ጦርነት የሚያውጁ ለአማራ ህዝብ ሲታገሉ የታሰሩ የቀድሞ ጓዶቻቸውን ስም የሚያጠፉ የአማራን ትግል ለማዳከም የሚሰሩ ናቸውም ብለዋል። ማህበራቱ የአማራን ህዝብ ትግል ወደ ጎን ብሎ የራሱን ጥቅም ማሳደዱ ብቻ ሳይሆን ለአማራ ህዝብ አጥፊ የሆኑ አጀንዳዎችን ጭምር የሚያሳድድ ነው ብለዋል። ስለሆነም እነዚህ ስብስቦች ማንኛውም አማራን ሊወክል በሚችል መድረክ መሳተፍ እንደማይችሉ ተገልጿል። የቅዱስ ሲኖዶስ ምልአተ ጉባኤ ሶስት ጳጳሳት አስተምሯቸውን አስመልክቶ ያቀረቡትን ይቅርታ መቀበሉን አሳወቀ። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ ዛሬ የብፁዓን አባቶች አስተምሮ በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ እና ብፁዕ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተ አስተያየትና የውሳኔ ሀሳብ መመልከቱን ቤተ ክርስቲያኗ አሳውቃለች። ምልአተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ ውሳኔ አሳልፈዋል። ሶስቱ ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ ጠይቀዋል። በሊቃውንት ጉባኤ የቀረበው እውነተኛ የቅድስት ቤተ ክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስህተት ይቅርታ እንደጠየቁ ተገልጿል። የቅዱስ ሲኖዶስ ምልአተ ጉባኤም ይቅርታቸውን ተቀብሏል። ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን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 አዲስ የተመሰረተውና የወልቃይት ቀጠናን ያካተተው ግዙፍ ኮር አመራር መረጠ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አዲስ የተመሰረተው አራተኛ ደጃዝማች ኮር መግለጫ ሰጥቷል። በክልሉ የተለያዩ ቀጠናዎች ውጊያዎች ይቀጥለዋል። የበጎንደር ቀጠና አራተኛ ሆነው የተመሰረተው ኮር አራት ክፍለ ጦሮችን ና ሀአምስት ብርጌዶችን በስሩ ይዟል። በዚህም ጎቤ ክፍለ ጦር አስራ አንድ ብርጌድ፣ ዘራአይ ክፍለ ጦር አራት ብርጌድ፣ አርበኞች ክፍለ ጦር ሰባት ብርጌድ ና ተከዜ ክፍለ ጦር ሶስት ብርጌድ ማሳ መሳተፋቸው ታውቋል። አራቱ ክፍለ ጦሮች በጋራ በጎንደር ክፍለ ሀገር በወልቃይት ጠገዴ፣ አርማ ጭሆ፣ ጭልጋ፣ አጅሬ፣ ጃኑራ፣ ቆላ ወገራ፣ አዳኝ አገር ጫቆ እና ምዕራብ አርማ ጭሆ በስፋት ተቆጣጥረው የሚገኙበትና የሚንቀሳቀሱበት ነው። የኮር ሰብሳቢ አርበኛ አንዳርግ ጫቅሉ፣ የኮር ምክትል ሰብሳቢ አርበኛ መልካሙ ቸኮል፣ የኮር ወታደራዊ አዛዥ አርበኛ ኤልያስ ድንቁ፣ የኮር ምክትል ወታደራዊ አዛዥ አርበኛ ሞላ ጌታሁን፣ የኮር ጽህፈት ቤት ኃላፊ አርበኛ አንዳርግ ማሙ፣ የኮር ወታደራዊ ዘመቻ አዛዥ አርበኛ አጋዥ ደሴ የኮር ፖለቲካ ኃላፊ አርበኛ ናቃቸው ጌትነት ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይና ሌሎች ስድስት አመራሮች ኮሩን እንዲመሩ ተመድበዋል። በሌላ በኩል የአፋ በሃ ጎጃም አገው ምድር ሶስተኛ ክፍለ ጦር ቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ምርክታ ላይ ታላቅ ጀብድ ፈጽመዋል። የጎጃም አገው ምድር ክፍለ ጦር ጥምር ጦር ከምሽቱ 11 ሰዓት እስከ አንድ ሰዓት ድረስ በፈጀ ውጊያ ያገዛዙን ጦር ድባቅ የመታ ሲሆን ምስሮቹ አገዛዙ ላይ ከፍተኛ ኪሳራ አድርሰዋል። በዚህም መሰረት ብዛት ያለው የብልጽግና ኃይል ሙትና ቁስለኛ የተደረገ ሲሆን ለብልጽግና ጦር ሽፋን ለመስጠት ከኮሶበር የወጣን ኃይልም ፋኖቹ አስቀርተውታል። በተመሳሳይ ጃዊ መተከል አራተኛ ክፍለ ጦር ገሞራው ብርጌድ የነጋሽ ሻለቃ በሰሩት የደፈጣ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የጠላት ኃይል ሬሽን በመጫን ከቦታ ቦታ ሲንቀሳቀስ ከጃዊ ሞሰቢት ካምፕ ሲወጣ ነበልባሎቹ የኩምብር ሻምበል የፋኖን የውጊያ ጥበብ በመ በመጠቀም ሞሰቢት ተራራ ላይ በርካታ የጠላት ኃይልን ረፍረፋውታል። እንዲሁም የጃዊ መተከል አራተኛ ክፍለ ጦር አንድነት ብርጌድ የደምስ ሻለቃ ለወራት ያሰለጠናቸውን የፋኖ አባላት አስመርቋል። እንደሚታወቀው የአማራ ፋኖ ከውጊያ ጎን ለጎን ወታደራዊ ጥበብን የተካኑ በእግረኛና በኮማንዶ የሰለጠኑ ብቁ የፋኖ ሰራዊት እየገነባ ይገኛል። በዚህም መሰረት የደምስ ሻለቃ ከውጊያ ጎን ለጎን ብቃት ያላቸውን ወጣቶች በማሰልጠን በደማቅ ሁኔታ አስመርቀዋል። በሌላ የውጊያ ዜና በትናንት ትናንትና ሁለት የነጋ ሻለቃ ነበልባሏ ባሏ የጃሂማላ ቴዎድሮስ ሻምበል ጠላትን እረፍት በመንስራት ሲለበልቡት ብለዋል። በዚህም በርካታ የብልጽግናን ኃይል ሙትና ቁስለኛ ማድረግ ተችሏል። እንዲሁም ሁለተኛ ተፈራ ዳምጤ ክፍለ ጦር ከሞጣ ከተማ ወደ ድጓና ወይን ውሃ ሬሽን አቀብላለሁ በሚል የተንቀሳቀሰውን የአገዛዙ ኃይል አራጢ ላይ ድባቅ በመምታት የሬሽን ማመላለሻ መኪናውን አስክሬን እያመላለሰበት ይገኛል። አገዛዙ በዙ 23ና በሞርተር እየታገዘ ጓዙን ጠቅልሎ ወደ መጣበት ተሸሽቷል። 13 ሙትና ሻለቃ አመራሩን ጨምሮ ስድስት ቁስለኛ ማድረጉም ተገልጿል። በተመሳሳይ የሐዲስ ዓለማየሁ ሰባተኛ ክፍለ ጦር በባሶ ሊበን ወረዳ ዘንቦሌ ጫራ ላይ ከፍተኛ ውጊያ ሲያደርግ ውሏል። የብልጽግና ሰራዊት ከኤላም ጉጂ በመነሳት ፍልቅልቅ ከተማን ለመያዝ ቢሞክርም በፋኖ ሲደቆስ ውሎ ተመልሷል። ውጊያው ከ12 ሰዓት እስከ 7 ሰዓት ሲሆን በውጊያው የተሳተፉ የአፋ ባሀ በጎጃም ጥምር ጦር የአብራጂት ብርጌድና የአብራጂት ብርጌድ ተወርዋሪ ኮማንዶዎች ናቸው። በውጊያው ሁለት ኦባማ የአግዛዙ ያግዛዙ ሀይል ሙትና ቁስለኛ ሆኗል። ጀኔራል ክንፈ ዳኘው ከኤርትራ ህዝብና ከሻቢያ ጋር ያለውን ግንኙነት ለመመለስ ሶስተኛ ወገን አያስፈልገንም ሲሉ ገለጹ። የቀድሞው የሜቴክ ዋና ስራ አስኪያጅ ጀኔራል ክንፈ ዳኘው ትናንት ከመቀሌ ኤፍኤም ጋር ባደረጉት ቃለምልልስ የትግራይ ህዝብ ለ17 ዓመታት ባደረገው የትጥቅ ትግል የጠራ ግብ እንደነበረው ጠቅሰው፣ ግቡን ለማሳካት ግልጽ አቅጣጫ ስልትና አደረጃጀት አስቀምጦ ነበር ብለዋል። በትግሉ ወቅት የተለያየ አይነት ስልትን ይጠቀም እንደነበርም ጠቅሰዋል። ከደርግ መንግስት ጋር የተደረገው ትግል ትልቅ ደረጃ የደረሰው በትግራይና ኤርትራ ጥምረት መሆኑንም ገልጸዋል። የትግራይና የኤርትራ ህዝቦች በምንም ሊቀየር የማይችል ማንነት፣ ታሪክና አንድነት ያላቸው ናቸው ያሉት ጄኔራል ክንፈ በሁለቱ ወገኖች መካከል የተፈጠረው ልዩነት ጊዜያዊ አድርገው ገልጸውታል። ጨምረውም ከኤርትራ ህዝብ ወይንም ከሻቢያ ጋር ያለውን ፖለቲካዊና ማህበራዊ ግንኙነት ለመመለስ ለሚደረገው ግንኙነት የሶስተኛ ወገን ፈቃድ አያስፈልግም፣ የኤርትራና የትግራይ ህዝቦች ፈቃደኝነት ብቻውን ይበቃል በማለት አስረድተዋል። ከሰሞኑም እንደ ጄኔራል ክንፈ ፈዳኛው ፈዳኘው በብልጽግና መንግስት ለእስር ተዳርገው የነበሩት ዶክተር አብርሃም ተከስተ ተመሳሳይ ሀሳብ ሰንዝረዋል። ከኤርትራ ጋር ግንኙነት ለመፍጠር እንዳለባቸው በርካታ የህዋት አመራሮች እየተናገሩ ነው። በብልጽግና ከብሔራዊ በዓልነት የተሰረዘውን የግንቦት ሀያን በዓል ምክንያት በማድረግ መልእክት ያስተላለፉት የህዋት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከ30 አመታት በኋላ በትግራይ ህዝብ ላይ የዘር ማጥፋት ጦርነት አውጀው የውስጥና የውጭ ኃይሎችን በማሰባሰብ የትግራይን ህዝብና መሪ ድርጅቱን ህዋት ጥፋትን ለማጥፋት ሲሞክሩ ለማፋሳሽ ጦርነት ገጥሞናል፣ የትግራይ ህዝብም ታሪክ ሰርቷል ብለዋል። የትግራይንና የትግራይን ህዝብ አቅም ለመበተን አንገቱን ደፍቶ እንዲገዛ የሚያኮራውን ትግሉን ጥላሸት እንዲቀባ ለማድረግ የጠላቶችን ተልዕኮ የተሸከመው የክህደት ኃይሉ የጌታቸው ረዳን ቡድን ነው ሲሉም አክለዋል። ሆኖም አሁንም በትግራይ ፖለቲከኞች መካከል ሰፊ ልዩነቶች እንዳሉና ይህን ልዩነት ደግሞ አብይና ኢሳያስ እየተጠቀሙበት ነው የሚሉ መረጃዎች ይወጣሉ። በጋዛ የተራበ የህዝብ ማዕበል የረዴት ድርጅት አዲስ የእርዳታ ማከፋፊያ ጣቢያን ጥሶ ገባ። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረዴት ድርጅት እርዳታ ማከፋፊያ ስራ በጀመረ በሁለተኛ ቀኑ አጨናንቀውታል። ተንቀሳቃሽ ምስሎች በደቡባዊ ራፋ የተሰበሰበ ህዝብ ሂውማኒቴሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ሲርመሰመሱ አሳይተዋል። ረዴት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽ ቅጽበት ወደ ኋላ ፍግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት መተኮሳቸውን ተናግረዋል። በታጠቁ የአሜሪካ የደህንነት ቅጥረኞች የታጀበው ድርጅቱ የመንግስታቱ ድርጅትን በማለፍ በጋዛ ዋናነት የእርዳታ አቅራቢ ለመሆን አልመዋል። የመንግስታቱ ድርጅትና በርካታ የረድኤት ድርጅቶች ከፋውንዴሽኑ ጋር ለመተባበር ፈቃደኛ አይደሉም። ለዚህም ምክንያት ሲያቀርቡ ድርጅቱ የሰብዓዊነት መርሆችን የሚቃረንና እርዳታን እንደ መሳሪያ እንደሚጠቀምበት ያሳያል ብለዋል። ድርጅቱ መንቀሳቀስ የማይችሉትን ከእርዳታው ያገለለ ነውም ሲሉ ያስጠነቀቁ ሲሆን ይህም ለተጨማሪ መፈናቀል ምክንያት ይሆናል ተብሏል። ማክሰኞ ዕለት የእስራኤልና ፍልስጤን መገናኛ ብዙኃን በታልአል ሱልጣን ጣቢያ ሰዎች እርዳታ ለማግኘት ተሰልፈው የሚያሳዩ ተመሳሳይ ምስሎችን አጋርተዋል። ከአንድ ሰዓት ቆይታ በኋላ ደግሞ በሺዎች የሚቆጠሩ ሰዎች ህጻናትን ጨምሮ የጣቢያውን ቅጥር ግቢ ጥሰው ሲገቡ የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በምስሉ ከተኩሱ ራሳቸውን ለመከላከል አንዳንድ ሰዎች ሲሮጡና ሲያጎነብሱ ይታያሉ። የአይን ማኞች ሰዎች የምግብ እሽጎችንና ሌሎች እርዳታዎችን መውሰዳቸውን ገልጸዋል። በአካባቢው የተመደቡ የእስራኤል ወታደሮች ደግሞ ተኩስ መክፈታቸውንም አክለው ተናግረዋል። ሁኔታው በጣም ከባድ ነበር። አንድ ጊዜ ሃምሳ ሰዎች ብቻ እንዲገቡ ነበር የፈቀዱት፣ ያሉ አንድ የአይን ማኝ በመጨረሻም ትርምስ ተፈጠረ። ሰዎች የግቢውን በር ዘለው ገቡ፣ ሰዎችን አጠቁ፣ እናም ሁሉንም እርዳታ ወሰዱት ብለዋል። በጣም የሚያሳፍር ነው ሲሉ ያከሉት ማኙ በረሃብ በጣም እየተሰቃየን ነው፣ ሻይ ለማፍላት ትንሽ ስኳር